በስምወ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ወዶኛልና ከአሸናፊዎች እበልጣለሁ። በመላው ዓለም የምትገኙ ልዑል እግዚአብሔር ወልድ ከሰማይ ሰማያት ወርዶ በከብቶች በረት ተወልዶ በሰላሳ ዘመኑ ተጠምቆ በቀራኒዮ ኮረብታ ተሰቅሎ ደሙን አፍሶ የፈወሳችሁ ቤዛ የሆናችሁ ያዳናችሁ አይንተ፣ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም፣ እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ አይለያችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት አይራቃችሁ። የቅድስተ ቅዱሳን የድንግል ማርያም ምሊተ ክብር፣ ምሊተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰአሊተ ምረት ምዕራገ ጸሎት ቤዛ ኩሉ ዓለም እማምላክ ወላዲት አምላክ አማላጅነቷ በሁላችን አድሮ ይኑር። የቅዱሳን መላእክት ጥበቃ ከእናንተ ጋር ይሁን። የነቢያት ጸሎት ጋሻ ይሁናችሁ። የሐዋርያት ረድኤት ከለላ ይሁናችሁ። የሰማዕታት ደም አጥሪ ይሁናችሁ። የደጋግ አባቶች የደጋግናቶች ጸሎት በእናንተ ላይ ለዘላለም አድሮ ይኖር! ከማታ እስከ ጠዋት የጠበቀን የማለዳውን ብርሃን ያሳየን ከጠዋትም እስከ ማታም የሚጠብቀን የማያንቀላፋና የማይተኛው ቸሩ እረኛ የሁላችን አባት እሱ ኢየሱስ ክርስቶስ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የዕለቱ የነፍሴ ምግብ ይህ በሮሜ መልእክት ምዕራፍ ስምንት ቁጥር ሠላሳ ሰባት የሚገኘው ነው። የነቢያት የሐዋርያት፣ የሊቃውንቱን ጉባኤ የባረከላቸው በሐዋርያቱ መካከል የነበረ እሱ አሁንም በእኔና በእናንተ ዘንድ ይኖር። የአዛኝቱ የድንግል ማርያም ምልጃም አይለየን በሐዋርያቱ መካከል እንደነበረች በእኛም ልቡና በቤታችን ትኖርልን። የዕለት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ቅርባይነቱ እንደ ቸርነቱ ብዛት በዚህ ሰዓት የእሱን ቃል እንድንሰማ የፈቀደና የወደደ ጨለማችንን በብርሃን ሁከታችንን በሰላም ተስፋ መቁረጣችንን በተስፋ መሞላት ሊመላ የወደደ ሁሉንም ማድረግ የሚችል እሱ የሰራዊት ጌታ እግዚአብሔር አሁንም ዛሬም ነገም ለዘላለምም ስሙ ቅዱስ ይሁን፣ ስሙ ክቡር ይሁን፣ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እርሱ ዛሬ በዚህች ዕለት ለነፍሳችን የሚመግበን ቃል እንዲህ የሚለው ነው። ወደ ሮሜ ሰዎች ምዕራፍ ስምንት ቁጥር ሰላሳ ሰባት በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። ይህ ነው ቃሉ። በተከታታይ እንዳየነው በምንጸልይበት ጊዜ እመቤታችን ቅድስት ድንግል ማርያምን መልጃዋን በምንጠይቅበት ጊዜ የእናት ልመና ፊት አያስመልስም አንገት አያስቀልስምና፣ ከልጅሽ ከወዳጅሽ አማልጅንስ እንላት ስንላት መቤታችን ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ ብለን የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል እንላታለን። የአሸናፊ የእግዚአብሔር እናት ሆይ ድንግል ማርያም የአሸናፊው የእግዚአብሔር እናት ናት። የወለደችው እሱ መለኮት ነው። በማኅፀኗ ያደረው እሱ እግዚአብሔር ወልድ ነው። ከሥጋዋ ሥጋ፣ ከነፍሷ ነፍስ የነሳው እሱ ከሦስቱ አካላት አንዱ አካል ወልድ ነው። እማዬ እያለ የጠራት ጡቶቿን ጠብቶ ያደገው ያ ቅዱስ፣ ያ ልዑል፣ ያ ኃያል እሱ ሰማይና ምድርን የፈጠረው ነው። ስለዚህ የአሸናፊ እግዚአብሔር እናት ወይ እንላታለን። የአሸናፊ እግዚአብሔር እናት እመብርሃን ዘላለም ከእናንተ ጋር ትሆንላችሁ፣ ምልጃዋም ጥላ ከለላ ይሁንላችሁ። ስለዚህ እዚህ አሸናፊዎች የተባሉት ግን የሚሸነፉ መሆናቸውን እወቁ። ቃሉ አሁንም ደግሜዋለሁ፣ እንዲህ ይላል በዚህ ሁሉ ግን ይላል። ይህንን የሚልበት ሐዋርያው ከላይ ብዙ ነገሮችን ይናገራል ኢየሱስ ክርስቶስ እርሱ ዳኛ፣ እሱ የዘላለም አምላክ፣ እሱ ለዘላለም እኛን ያልተወ እኛም ደግሞ እሱን የማንተወው ከፍቅሩ ማንም ሊለየን እንደማይችል፣ መከራም እንደማይለየን፣ ጭንቀትም እንደማይለየን፣ ስደትም እንደማይለየን፣ ረሃብም እንደማይለየን፣ ራቁትነትም እንደማይለየን፣ ፍርሃት እንደማይለየን፣ ሰይፍ እንኳ ቢመጣ እንደማይለየን ይናገርና በመጽሐፍም የተጻፈውን ትንቢት አምጥቶ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን ብሎ ይህም ሁሉ መከራውን ይናገርና የሰማይታቱን መከራ የነቢያቱን መከራ የቅዱሳኑን መከራ የእናንተንም መከራ ይናገርና፣ አዎ ብዙዎቻችን በብዙ መከራ ውስጥ እናልፍ ይሆናል። በብዙ ፈተና ውስጥ እናልፍ ይሆናል። በብዙ ጭንቀት ውስጥ እናልፍ ይሆናል። በብዙ ደዌና ህመም ውስጥ እናልፍ ይሆናል። በእግዚአብሔር ካለን በሱ ከታመንን አዎ የእግዚአብሔር ቃል እንደሚነግረን በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። በተለይ ረሃብን የሚያመጡ አውቀው ፈተናን የሚያመጡ አውቀው ጭንቀትን የሚያመጡ አውቀው ስደትን የሚፈጥሩ አውቀው ራብ እንዲፈጠር የሚያደርጉ አውቀው ሰዎች ራቁታቸው እንዲቀሩ የሚያደርጉ አውቀው በፍርሃት እንድትዋጡ አውቀው የሚያደርጉ ሰይፍ የሚያነሱ ጠመንጃ የሚያነሱባችሁ ክፎች ምድራዊ አስተሳሰብ ያላቸው በሚነሱበት ጊዜ እግዚአብሔር እንዲህ ይላችኋል አምላካችሁ እንዲላችኋል አባታችሁ እንዲላችኋል አሸናፊዎች ትበልጣላችሁ። የትምህርት የተስፋ ነው። የዕለቱ የነፍሴ ምግብ ነው። ከአሸናፊው ትበልጣላችሁ። አሸናፊዎች ተባሉት እዚህ እነናቡከደነጾር ናቸው። አናንያ አዛርያ፣ ሚሳኤል ከአሸናፊው ከናቡከደነጾር አልበለጡምን? አሸናፊ ነኝ ብሎ ወደ ሰዓቱ ቢጨምራቸው እነሱ አላሸንፉምን? የጸጉራቸው ዘለላ እንኳን አልተነካም። የቀሚሳቸው ጫፍ አልተነካም። የልብሳቸው ጫፍ ቁጨት አልተነካም። የእጅና የእግር ሰንሰለታቸው በሳት ውስጥ ተበጠሰ። መልአኩ ገብርኤል ወረደላቸው ለሶስት ልጆች። ለአንተ ቤተሰብ አይወርድም። ለአንቺ ቤተሰብ አይወርድም። ከሶስት አትበልጡም። የእጅና የእግራቸው ሰንሰለት በሳት ውስጥ ተበጣጥሶ ወደቀ። ለእነሱ ያደረገ እግዚአብሔር ለአንተ አያደርግልህም። ለእነሱ የመጣ ገብርኤል ለአንቺ አይመጣልሽም? ከአሸናፊዎች እንበልጣለን። እስራኤልን አስቡ። በምድረ በዳ አርባ ዓመት የተጓዘውን እስራኤልን አስቡ። አርባ ዓመት በተጓዘ ጊዜ እግሩ ጫማ አላለቀም፣ ልብሱም አላለቀም አለ። በሰባት ደመና እየመራ ቀን በደመና አምድ፣ ለሊት በእሳት አምድ እየመራ ፈርዖንና ሰራዊቱ ሶስተኛው ሰራዊት በተከተላቸው ጊዜ ሰረገላ ተከትሏቸዋል፣ ፈረሰኛ ተከትሏቸዋል። ከኋላ ጦር መጥቷል፣ ገዳይ መጥቷል፣ ሰይፍ ይዟል፣ በፈረስ እየጋለበ መጥቷል። እነሱ ግን በእግራቸው ሄደው ቀይ ባህር ፊት ለፊት ደረሱ። ያንን ማናሻገራቸው? አሻገራቸው። በአፍንጫ ውስጥ እንፋሶች ተከመሩ ይላል እግዚአብሔር ቃል። ማርያም እህተ ሙሴ እህተ አሮን የዘመረችው ይህንን ነው፣ የሙሴ መዝሙር ነው። በአፍንጫ ውስጥ እንፋሶች ተከመሩ ከዛ በኋላ ዘመሩለት። በኦሪት ዘጸአት ምዕራፍ 15 ላይ እንደምታወት ከበሮውን አንስታ ሁሉም ዘመሩ። ለታላቁ አምላክ ለእግዚአብሔር በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። እግዚአብሔር ስሙ እግዚአብሔር ነው። እግዚአብሔር ተዋጊ አምላክ ነው አሉ። አሸናፊዎች የተባሉትን ሁሉ ድል ይመታል አሉ። ያ የማርያም አምላክ ያንቺ አምላክ አይደለም? የዕለቱ የነፍሴ ምግብ ወዶኛልና ከአሸናፊዎች እበልጣለሁ እስራኤል እንዲህ ብሎ ዘመረ። ወዶኛልና ከአሸናፊዎች እበልጣለሁ፣ ከነፈርዖን እበልጣለሁ፣ ከጠላት ኃይል እበልጣለሁ፣ ከተነሳብኝ ፈተና እበልጣለሁ። እናንተ ትበልጣላችሁ ወገኖቼ። እግዚአብሔር ምንም የሚያቅተው የሌለ አምላክ ነው። ፈተናውን ሁሉ በድል እንድታልፉ የሚያደርግ ታላቅ አምላክ ነው። የሚደንቀው ደግሞ እዚህ ውስጥ ደስ የሚለው ቃል ምን መሰላችሁ? እግዚአብሔር ይወዳችኋል። እግዚአብሔር ይወድሃል። እግዚአብሔር ይወድሻል። መጀመሪያ ነገር ወቁ። በተደጋጋሚ የምናየው ይሄንን ነው። የነፍሳችን ምግብ መረዳት ነው ማወቅ ነው። ማፈጠረህ አንቺንስ፣ ማፈጠረሽ? ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ወይቤ እግዚአብሔር፣ እግዚአብሔር አለ ንግበር ሰብአ በአርያነ ወበአምሳሊነ እግዚአብሔር እንዲህ አለ ሰውን በመልካችን በአምሳላችን ንፍጠር አለ እሱ አደለም የፈጠረህ እሱ አደለም የፈጠረሽ አልወደዳችሁም ታዲያ የፈጠራችሁ እኮ ስለወደዳችሁ ነው የፈጠረኝ ስለወደደኝ ነው ያየወደደኝ ደግሞ በጥንት ተፈጥሮ የፈጠረኝ በኋላ ደግሞ በሀዲስ ተፈጥሮ በቀራኒው አደባባይ ያዳነኝ ወዶኝ ነው ይወድሃል ክርስቶስ ይወድሻል ክርስቶስ ቤታችሁን ክፈቱ አላለም ራእይ ሶስት ሀያ አንኳኳለሁ አላለም ወደ ቤታችሁ ገባለሁ ከእናንተ ጋር እራት እበላለሁ አላላችሁም አላለህም አላለሽም ብቻዬን ነኝ ትላለህ ብቻዬን ነኝ ትያለሽ ብዙዎቻችሁ ብላችሁኛ በምድረ በዳ በሰው ሀገር በስደት ብቻዬን ነኝ ብላችኋል አይደላችሁም ከዘመድ ርቃችሁ ሊሆን ይችላል። ከሰው ርቃችሁ ሊሆን ይችላል። አድምጦኝ ብቻህን ዛሬ ቤትን ዘግተህ በትንሿ ቤት ውስጥ ያለ አንተ፣ በአንተ ቤት ውስጥ ኃያሉ አምላክ እግዚአብሔር እንዳለ አታውቅም። በአንቺ ቤት ውስጥ እግዚአብሔር እንዳለ አታውቂም። የዕለቱ የነፍሴ ምግብ ወዶኛል፣ ስለዚህ ከአሸናፊዎች እበልጣለሁ። ቀላል ጥያቄ ልጠይቅ። ብቻሽን፣ እሺ፣ አሁን ያለሽው፣ እሺ፣ በባዕድ ሀገር፣ በስደት አገር ስራ ደከመሽ እዛ ትንሿ መኝታሽ ጋር ሄድሽ፣ ጸሎትሽን አደረግሽ። ልጠይቅሽ፣ ንገሪኝ። እየተነፈስሽ ነው፣ እየተነፈስሽ ነው አደል? አለሻ፣ ሕይወት አለሽ። አንተም እንዲሁ እየተነፈሳችሁ ነው አደለም? ምን እንደምትነፍሱት ከየት አመጣችሁት? ማሰጠህ አየሩን፣ ማሰጠሽ አየሩን አሁን እዛ ጋር የምተነፍሱት ብቻችሁን ነው ናችሁ። እዛ ትንሽ ቦታችሁ እዛች ጋር ቁጭ ብላችሁ እየተነፈሳችሁ ማሰጣችሁ ያንን አየር፣ አንደኛ ማሰጣችሁ ያንን አየር ስሙ ይመስገን እግዚአብሔር። ሁለተኛ አየር ካለ አምላክ እግዚአብሔር የለም አየርን የፈጠረው ከአየር ትበልጣለህ አንተ። ባሕሪያውና በአምሳሉ የፈጠረ አንቺ ባሕሪያውና በአምሳሉ የፈጠረሽ ብቻሽን አይደለሽም ብቻህን አደለህም። ስለዚህ አሸናፊዎች የተባሉ በአንቺ ላይ የሚነሱ ኃይሎች ቢኖሩ በአንተ ላይ የሚነሱ ኃይሎች ቢኖሩ፣ በወደደኝ በክርስቶስ በወደደኝ በእግዚአብሔር ደሙን ባፈሰሰልኝ ስለ እኔ በዮርዳኖስ የተጠመቀው ስለ እኔ በከብቶች በረት የተኛው ስለ እኔ መከራን የተቀበለው ስለ እኔ የተገረፈው ስለ አንተ የተገረፈው ስለ አንተ የተሰቃየው ስለ አንቺ ስድስት ሺህ ስድስት መቶ ስልሳ ስድስት ጅራፍ የታገሰው አስራ ሶስቱን እማማተ መስቀል የታገሰው ላንቺ ሲል ነው፣ ላንተ ሲል ነው። በወደደኝ ከአሸናፊዎች እበልጣለሁ፣ ከሮማ ኃይል እበልጣለሁ፣ ከነሃና ቀያፋ እበልጣለሁ፣ ከአሸናፊዎች እበልጣለሁ። ከሚነሳ በአሸናፊ ከተባለው በሽታ ትበልጣለሁ። ከሚያሳድድህ ኃይል ትበልጣለህ። ማን ነው የሚያሳድድህ? ማን ነው የሚያሳድድህ? ኃያሉ አምላክ እግዚአብሔር ወድኋልና ትበልጣለህ። ከአሸናፊዎች ሁሉ እንበልጣለን። ይሄ የሰማዕታት ቃል ነው። ይሄ የቅዱሳን ቃል ነው። ለእናንተም የተጻፈ ቃል ነው። ለሁላችሁ የሚሆን ቃል ነው። በወደደኝ በሱ ከአሸናፊዎች እበልጣለሁ እንዴት እንደሚወዳችሁ ታውቁ ዘንድ እግዚአብሔር እሱ ይህንን ይለናል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ተመልከቱ፣ ሚስጥረ ስላሴ የገባችሁ የኦርቶዶክስ ልጆች፣ የተዋሃዱ ልጆች፣ ይሄ ነው ኃይላችን፣ ሚስጥረ ስላሴ፣ ሚስጥረ ስጋዊ የሚስጥረ ጥምቀት የሚስጥረ ቁርባን የሚስጥረ ትንሳኤ ሙታን ኃይል ይሄ ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ነው የሚላችሁ አንደኛ ዮሐንስ ምዕራፍ አምስት ቁጥር አራት የተጻፈው ቃል ይሄንን የሚያስታውስ ነው። ስለዚህ እግዚአብሔር ታላቅ አምላክ ነው። ይሄን ዓለም እንድታሸንፉት ይፈልጋል። ይሄን ዓለም ድል እንድታደርጉት ይሻል። ከአሸናፊዎች ትበልጣላችሁ። እግዚአብሔር ታላቅ አምላክ ነውና እሱ ድንቅ አምላክ ነውና። እግዚአብሔር በይሁዳ በቅዱሱና በተባረከው ሐዋርያ ቁጥር 24 ላይ ምዕራፍ አንድ እንዲህ ይላችኋል፣ በወደደኝ ከአሸናፊዎች ሁሉ እበልጣለሁ። በእርሱ ሳትሰናከሉም እንዲጠብቃችሁ በክሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብሎ እግዚአብሔር እንዴት እንደሚጠብቃችሁ ሳትሰናከሉ እንዴት እንደሚያኖራችሁ ይነግራችኋል። ሌሎቹም ሐዋርያት ይህንኑ ይነግሩናል። እሱ አስቀድሞ ወዶናልና እኛ እንወደዋለን አለ። ይህን ቃል እስቲ ከእኔ ተከተላችሁ በሉ። የአንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አስራ ዘጠኝ ላይ ያለ ቃል ነው። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ወገኖቼ አስቀድሞ እኮ የወደደን እሱ ነው። የሚደንቀው ደግሞ የሚገርማችሁ ስትበድለውም ይወድሃል እኮ አውቀሃል። ስታስቀይሚውም እኮ ይወድሻል እግዚአብሔር። እሱ ሁልጊዜ እኮ ነው የሚወደን። አንዳንድ ጊዜ ማሰብ አለባችሁ እንዴት እንደሚወዳችሁ። አንዳንድ ወላጆች ልጆቻቸውን ሲወዱ እየቀጡ ያሳድጓቸዋል። ለምን እቀጣለሁ የሚል እሱ ተግሳጽን የሚጸየፍ ነው። ስለዚህ በህይወታችሁ አንዳንዴ ከፍ ማለት አንዳንዴም መውረድ ያጋጥማችኋል። አንዳንዴ መውጣት አንዳንዴም ዝቅ ማለት ሊያጋጥማችሁ ይችላል። በህይወት ውስጥ ብዙ ሰልፍ አለ። ህይወት በራሷ ሰልፍ ናት። ያን ተክሳጽ ግን እንድትማሩበት አድርጎ የሚያሳልፍ እግዚአብሔር አለ። ለምን ይወዳችኋላ። ወላጆች የሚወዷቸውን ልጆች አይቀጡምን? እንዳይበላሹባቸው አይቀጡም። ስለዚህ በህይወትህ የገጠመ ፈተና ካለ ተክሳጽ ነው። በህይወትሽ የገጠመሽ ፈተና ካለ ተክሳጽ ነው። ስለሚወድሽ ነው። ስለሚወድህ ነው። እግዚአብሔር ይሄንን ነው የሚለው ወባህቱ በእንተዝ ንመውኦ ለኩሉ እስመ ውእቱ አፍቀረን ይላል በግእዙ። አዎ ወዶናልና። እስመ ውእቱ አፍቀረን አለ። የወደደን እሱ ነውና፣ ያፈቀረን እሱ ነውና ከአሸናፊዎች እንበልጣለን። እናሸንፋለን ነው የሚለው። እንደውም እዚህ ወባሕቱ ነገር ግን በእንተዝ በዚህ ንመውኦ ለሁሉ ሁሉን ሁሉን። በተደጋጋሚ እንዳየነው ዛሬ ይህ ሰባተኛው ክፍል ነው። በየቀኑ የምንማሩ ትምህርት ነው። ማሸነፍን፣ ኃይልን፣ ብርታትን፣ ተስፋን፣ ጽናትን፣ ክርስቲያናዊ ጀግንነትን ነው የምትማሩበት። በየዕለቱ የምንሰማው የሚያጸናና የሚያበረታ ነው ወገኖቼ። ስለዚህ አንደኛ እግዚአብሔር ይወድሃል፣ ይወድሻል፣ ይወዳችኋል። ቤተሰባችሁን ሁሉ ይወዳል፣ ሁላችንን ይወዳል። ስለዚህ እሱን ካመንን በሱ ደግሞ እኛ ምንም አይነት ጠላት ቢነሳ የሰው ጠላት፣ የሴጣን ጠላት፣ የሐሳብ ጠላት አንዳንዴ ሐሳብ ጠላት ይሆናል። ክፉ ሐሳብ እንድታስቡ ያደርጋችኋል። ክፉ ሐሳብ በራሱ ጠላት ነው፣ በውስጣችሁ የሚፈጠር ጠላት ነው። አንስቻለሁ ባለፈው፣ እንደውም እኔን ረሱኝ ወይ አልሽ እንጂ ክርስትና ስምሽንም ጠርቼ ወለተ ትንሣኤን አስቤሻለሁ። ምን ብላኝ ነው መሰላችሁ አባቴ መምህር ምን ነው ታዲያ? እኔን ወለተ ትንሣኤን ሁለት ጊዜ ጽፌልዎት ዝም አሉኝ። እባኮ በጸሎቱ ያስቡኝ። እኔ እግዚአብሔርን አስቀይሜው መብርሃንን አስቀይሜያት ጭንቀት ውስጥ ነኝ። እባኮን መንፈስ ቅዱስ ይቅር እንዲለኝ ይለምኑልኝ ብላለች ወለተ ትንሣኤ። ገና ይህን ስትይ እኮ እግዚአብሔር ምሮሻል። አንቺ የሁልሽ ደግ አምላክ እኮ ነው። ወለተ ትንሣኤ ገና ይቅር በለይ ብለይ ስታስብ ይቅር ተበለሻል እኮ በውስጣችሁ የሚመጣው ክፉ ሀሳብ አለ ታሽ ከዛ ትበልጣላችሁ። እናንተ ልባችሁን የሚያከነክነውን ነገር መብለጥ ትችላላችሁ። አይምሯችሁን የሚረብሸውን ነገር ትበልጡታላችሁ። ሰውነታችሁን የሚያርደውን ነገር ከአሸናፊው ትበልጣላችሁ እኮ ተባላችሁ። አሸናፊ የሚባል ነገር የለም እናንተ ጋር። አሸናፊው እግዚአብሔር ነው። እናንተ ከእሱ ጋር ስትሆኑ ደግሞ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከአንቺ ጋር የሆኑ ለትንሣኤ ከሁላችሁ ጋር ይሁን። ሁላችሁ በጸሎት አስቡኝ ስትሉ እናስባለን። ያስባችሁ ስንልም ይደርሳል። ሌሎችም ያስባሉ። እግዚአብሔር ይወዳችኋል። እግዚአብሔር ሁላችሁን ከመከራ ይሰውራችሁ ዘንድ የታመነ ነው። አዎ፣ ሁላችሁንም ከክፉ ይሰውራችሁ። ወልደ ኪዳንን ነፍስ ይማር፣ ወለተ ኪዳንን እግዚአብሔር ያስብልን የሞቱ ዘመዶቻችንን ሁሉ ያጽድቅልን። በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ ይፈውስልን። የልቦናችሁን ሀሳብ ሁሉ ይፈጽምላችሁ። ዛሬ የዕለቱ የነፍሴ ምግብ እግዚአብሔር የነገረኝ ከአሸናፊዎች ሁሉ የምበልጥበትን ኃያል ነገር በወደደኝ በእርሱ በእግዚአብሔር ነው። የወደደኝ እሱ ታላቅ ነው። የያዕቆብ አምላክ መጠጊያዬ ነው። የሚያስፈራኝ የሚያስጨንቀኝ አንዳች ነገር የለም። እሱ የአሸናፊዎች አሸናፊ፣ እግዚአብሔር ከእናንተ ጋር ይሁንላችሁ። በሕይወታችሁም የአብርሃም የይስሐቅ የያዕቆብ አምላክ መጠጊያ ይሁናችሁ። የአባ ኪሮስ በረከት ከእናንተ ጋር ይሁን። እስቲ ከኔ ቀጥላችሁ እነዚህን ቃላት ተናገሩ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አልፈራም፣ አልፈራም፣ አልፈራም። ምክንያቱስ የአብርሃም አምላክ ከእኔ ጋር ነው። የይስሐቅ አምላክ ከኔ ጋር ነው። የያዕቆብ አምላክ ከኔ ጋር ነው። እሱ እንዲህ ይላል በመዝሙር 45 ቁጥር አስር ላይ እረፉ እረፉ፣ እረፍትን ይሰጣል። እረፉ እኔ አምላክ እንደሆንኩ ወቁ። በቃ እሱ በአሕዛብ ዘንድ ከፍ ከፍ የሚለው፣ በምድር ላይ ከፍ ከፍ የሚለው የሰራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። እሱ ለዘላለም መጠጊያ ይሆናችሁ። የዕለቱ የነፍሴ ምግብ በወደደኝ በርሱ ከአሸናፊዎች እበልጣለሁ። ጠላት ቢነሳብኝ፣ ሴጣን ቢነሳብኝ፣ ክፉ ሐሳብ ቢነሳብኝ፣ ክፉ ሰዎች ቢነሱብኝ፣ ክፉ አስተሳሰብ ቢነሳብኝ ክፉ ኃጢአት ቢነሳብኝ ክፉ ርክሰት ቢነሳብኝ በክርስቶስ እበልጣለሁ ትበልጣለህ ትበልጫለሽ የእግዚአብሔር እስትንፋስ በውስጣችሁ ስላለ ትበልጣላችሁ አሜን የሰማነውን ሁሉ በልቡናችን ያሳደር ይህን ቃል ሌላው ትውልድ ሰምቶ ከጭንቀት እንዲፈወስበት እባካችሁ የእግዚአብሔርን ቃል ላይክና ሼር በማድረግ ለሁሉም አድርሱ። ሚካኤልና ገብርኤል የእናንተን ጸሎት በሉል እግዚአብሔር ፊት ያደርሱላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሱ ክብርና መስጋና ይግባው። ዳግም ሲመጣ በቀኙ ከሚቆሙት ቅዱሳን ይደምረን፣ ሀገራችንም በአይነ ምዕረቱ ይመልከትልን፣ ሰላሙን ጸጋውን ሁሉ ለሁላችን ያድርግልን። የዕለቱ የነፍሴ ምግብ በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ። ይህ የተሰጠህ ስልጣን ነው። ይህ የተሰጠሽ ስልጣን ነው። ይህ የተሰጠን ስልጣን ነው። አሜን። ጌታ ሆይ ሁሌም ከእኛ ጋር ሁን። አሜን። ልዑል እግዚአብሔር ይባርካችሁ ፊቱንም ይግለጽላችሁ በመንፈሳዊ በረከትም ያክብራችሁ ለዘላለሙ አሜን።